ድም አእኩቶቶ ለእግዚአብሔር በእንተ ግዚአነ ኢየሱስ ክርስቶስ ብፁዕ ወቅዱስ አባታችን፣ ብፁዕ ጠቅላይ ዋና ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ክቡራን የዚህ ታሪካዊ ጉባኤ ተሳታፊዎች በቅድሚያ አጭር ሪፖርት እንዳቀርብ ስለተፈቀደልኝ ከልብ አመሰግናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመተከል ሀገረ ስብከት የሁለት ሺ አስራ ሰባት ዓመተ ምሕረት የበጀት ዓመት ለአርባ አራተኛው መደበኛ ዓለም አቀፋዊ አጠቃላይ መንፈሳዊ ጉባኤ በአጭር የቀረበ የስራ ክንውን ሪፖርት። መተከል ሀገረ ስብከት በቤኒሻንጉል ጉሙዝ ክልል በህዳሴው ግድብ ስር የሚገኝ ሲሆን ከ2011 ዓመተ ምሕረት ጀምሮ የጸጥታ ችግር ያልተወገደለትና በጸጥታ አስከባሪ ኃይሎች ጀባ ታግዞ የሚገኝ ሀገረ ስብከት በመሆኑ መሆኑ ይታወቃል። ቢሆንም ግን ወቅታዊ ችግሮችን በማቋቋም በብፁዕ አባታችን አቡነ ቶማስ የአዊ እና የመተከል ሀገረ ስብከት ሊቀ ጳጳስ መመሪያ ሰጭነት በበጀት ዓመቱ ከዚህ የሚከተሉትን ተግባራት ሲያከናውን ቆይቷል። ስብከተ ወንጌል አገልግሎትን በተመለከተ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የተመረቁ ሁለት መምህራንን በተመረቁበት ሙያ እንዲያገለግሉ በሁለት ወረዳዎች ማለትም በዳንጉር ወረዳና በፋዊ ወረዳ መድበን እየሰሩ ይገኛሉ። በጽርሐ ጽዮን ዘተዋሕዶ የአንድነት ኑሮ ማህበር የሰባከያን ማሰልጠኛ ተቋም ለሶስት ወር የሰለጠኑ አራት መምህራንንም በቋንቋ እና በተተኪ መምህርነት በሶስት ወረዳዎች በቋሚነት ምደባ የምደባ ቅጥራቸው ተፈጽሞላቸዋል። ርዕሰ ከተማውን ጨምሮ በሰባቱ ወረዳዎች ሀያ ታላላቅ መንፈሳዊ የሕዝብ ጉባኤ ተደርጓል። በስብከተ ወንጌል አገልግሎት ውጤት በሶስት ወረዳዎች ማለትም በቡለን፣ በዳንጉርና በወንበራ ግልገል በለስ ማረሚያ ቤትን ጨምሮ ሶስት መቶ ሀምሳ የፕሮቴስታንትና የእስልምና እምነት ተከታዮች የነበሩት ተጠምቀው የቤተ ክርስቲያናችን አባል ሆነዋል። የዓለም ብርሃን በሚል ስያሜ በተቋቋመው የመናፍቃን እንቅስቃሴ በዳንጉሮ ወረዳ ሰባት የአንድ ቤተሰብ አባላት የሆኑት ምዕመናን ተዋሕዶ እምነታቸውን ክደው የቆዩ ሲሆን በስብከተ ወንጌል አገልግሎት ውጤት ሰባቱም ምዕመናን ወደ እናት ቤተ ክርስቲያናቸው ተመልሰዋል። የብፁዕ አባታችን አቡነ ቶማስ ሐዋርያዊ ተልእኮ ስራ ክልጉን በተመለከተ ብፁዕነታቸው ወቅቱ በፈጠረው የጸጥታ ችግር ሳይበገሩ በተደጋጋሚ ወደ አገረ ስብከታችን በአካል እየተገኙ ሐዋርያዊ እና አስተዳዳራዊ ተልኳቸውን ሲያከናጉኑ ቆይተዋል። ከተልኳቸው በጥቂቱ የሚከተሉት ሲሆኑ እነሱም ህዳር 13 17 አንበፓዊ ደብረ ሰላም ባታ ለማርያም ገዳም ተገኝተው አዲስ የቤተክርስቲያን ማሰሪያ መሰረተ ድንጋይ አስቀምጠዋል። በተጨማሪም አዲስ የተሰራውን መቃኞ ቤት በአርከው ታቦተ ሕጉን በማስገባት በባሉ ምክንያት በዕለቱ ለተገኙት በርካታ ካህናት፣ ምዕመናን አባታዊ ቡራኬና ቃለ ምዕዳን ሰጥተዋል። በህዳር 13ና 14 17 አም በሀገረ ስብከታችን ጽህፈት ቤት ተገኝተው በርካታ ባለጉዳዮችን አስተናግደው የብዙሀንን ጥያቄ ከመመለሳቸው በተጨማሪ በሰው ኃይል አደረጃጀት ያልተሟሉ ወረዳዎችንና አድባራትን አመዳደብ አመቻችተው ደልድለዋል። ህዳር 14 ቀን 17 አም 550 የአብነት ደቀ መዛሙርት ዲቁና ዲያቆ የአብነት ደቀ መዛሙርት የአብነት ደቀ መዛሙርት ዲቁና ሁለት መቶ ሀምሳ ዲያቆናት የቅስና ስልጣነ ክህነት ለማግኘት ከቀረቡት አወዳድረው ፈተናውን በትክክል ላለፉት ብቻ ለ250 ደቀ መዛሙርት ዲቁና ለመቶ ሃያ ዲያቆናት የቅስና በድምሩ ለ370 እጩ አገልጋዮች ስልጣነ ክህነት ሰጥተዋል። ሚያዚ አምስት ቀን 17 አም ከሀገረ ስብከታችን ተገኝተው ለ65 የአብነት ተማሪዎች ዲቁና ለ35 3 ዲያቆናት ቅስና ስልጣነ ክህነት የሰጡ ሲሆን በበጀት ዓመቱ ተመዝግበው የቀረቡት ካህናት ዲያቆናት በድምሩ 900 ሲሆኑ በትክክል ተፈትነው ፈተናውን ላለፉት ለ470 አገልጋዮች ስልጣነ ክህነት ሰጥተዋል። ከሚያዚያ 1 እስከ 5 ቀን 17 ዓ.ም ከሀገረ ስብከታችን ጽሕፈት ቤት ተገኝተው የሀገረ ስብከቱን ሪፖርት ገምግመው ስለ ቀጣይ በጀት ዓመት እቅድ አዘገጃጀትን መመሪያ ሰጥተው ለሀገረ ስብከታችን ሰራተኞችና ለየወረዳ ቤተ ክህነት የሥራ ኃላፊዎች የደረጃ እድገት ዝውውርና የስራ መደብ ልውውጥ አድርገዋል። ሚያዝያ 15ና 16 17 ዓ.ም በደብረ ምሕረት ቅዱስ ገብርኤል ሁለገብ የአጸደ ሕፃናት ትምህርት ቤት ማሰሪያ የመሰረተ ድንጋይ በማስቀመጥ በዚያ እለት ማለትም ሚያዚያ 15 17 አመት በማንዱራ ደብረገነት ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ያሰራውን ልዩ ልዩ የልማት ክንውን ጎብኝተው ለምዕመናኑና ለካህናቱ ትምህርተ ወንጌል ከማስተማራቸው በተጨማሪ ሰበካ ጉባኤ ስራ አስፈጻሚዎችና የወረዳ ቤተ ክህነት ሰራተኞችን አበረታተው በጉባኤ ለተገኙት ህዝበ ክርስቲያን በሙሉ አባታዊ ቡራኬ ሰጠዋል ሚያዚያ 16 ቀን 17 አመት በዳንጉር ወረዳ በበለስ ቁጥር 2 አዲስ ዓለም ቅዱስ ማርያም ቤተክርስቲያን የተሰራውን ህንጻ ቤተክርስቲያን ባርከው ቅዳሴ ቤት እንዲከበር ካደረጉ በኋላ ለሁለት አብያተ ክርስቲያናት የደብርነት ማዕረግ ሰጠዋል። ግንቦት 28 17 ዓም በዳንጎር ወረዳ ተገኝተው የዝሉ መድኃኔዓለም ቤተክርስቲያን አዲስ ቤተክርስቲያን ማሰሪያ መሰረት እንጂ አስቀምጠው የጸበል ቦታውን ባርከው አገልግሎት እንዲጀምር አድርገዋል። ያብነት ትምህርት ቤቶችን በተመለከተ የድጓ አቋቋምና የቅኔ በድምሩ አምስት ጉባኤ ቤቶች ተቋቁመዋል። ለ78 የአብነት መምህራን የጉባኤ ቤት ማጠናከሪያ የ3 ቀን ስልጠና ተሰጥቷል። ጉባኤ ለሚያስተምሩ 98 መምህራን፣ ለ350 ደቀ መዛሙር ድጎማ ተሰጥቷል። በደብረ ምረት ቅዱስ ገብርኤል ደብር እና በሰላም አርጌው ቅዱስ ማርያም ሁለት መዋይ ለህጻናት ትምህርት ቤት ተገንብቷል። የሰበካ ጉባኤ ማጠናከርን፣ መልካም አስተዳደርን፣ ገዳማት ማጠናከርን፣ የሰንበት ትምህርት ቤቶች ማጠናከርን፣ ራስ አገዝ ልማትን በተመለከተ በበጀት ዓመቱ በርካታ ስራ የተሰራ ሲሆን የስራ ዝርዝሩን ቀደም ሲል በሪፖርታችን አጠቃላይ አስገብተናል። በአራት ወረዳ አዳዲስ አማንያን በተመለከተ በአራት ወረዳዎች ማለትም በድባጢ፣ በቡለን፣ በዳንጉር እና በማንዱራ በአጠቃላይ አንድ ሺህ አራት መቶ ሰላሳ ዘጠኝ የጉምዝ ብሔረሰቦች ተጠምቀው የቤተ ክርስቲያናችን አባል ሆነዋል። መተከል ሀገረ ስብከት በስሩ ለኢትዮጵያ በኢትዮጵያ ለሀገራችን ልልና ኩሪ የሆነ ታላቁ ህዳሴ ግድብ የሚገኝበት እንደመሆኑ መጠን ዘመኑን የዋጀና የስልጣን የተላበሰ እንቅስቃሴ ማድረግ ቢቻል ወደፊት ከፍተኛ እድገት፣ ለውጥ የሚኖር ተስፋ ስላለ ነው። ይኸውም በታላቁ ህዳሴ ግድብ መካከል በርካታ ቁጥር ያላቸው ደሴቶች የሚገኝ የሚታወቅ ስለሆነ በነዚህ በእነዚህ ደሴቶች ልክ እንደ ጣና ሐይቅ ገዳማት ሁሉ የተለያዩ ታላላቅ ታሪካዊ ያላቸውን ገዳማት ማቋቋም እንደሚጠበቅብን ስለ የሚጠበቅብን ስለሚሆን ለዚህ ጉዳይ ባለቤትነቱን ትልቁ ኃላፊነት ድርሻ የሚወስድ የፌዴራል ባህልና ቱሪዝም ሚኒስቴር በመሆኑ ከሌሎቹ ልዩ ልዩ የእምነት ተቋማት ቀድመን መገኘት ስላለብን ተጠያቂና ባለቤት ሊሆን የፌዴራል ባህልና ቱሪዝም ሚኒስቴር መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ጥያቄው ቀርቦ ፈቃዱን እንድናገኝ በአክብሮት እንጠይቃለን። በበጀት ዓመቱ ገቢ ያደረግነው አራት መቶ ሺህ ሶስት መቶ ሀያ አንድ ብር ከአርባ ስድስት ሳንቲም ገቢ ያደረግንበትን የባንክ ሲሊፕ ብፁዕ አባታችን አቡነ ቶማስ ያዊና የመተከል ሀገረ ስብከት ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ።